ብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የአብይ ጄኔራሎች ሰራዊቱ ደክሞታል እያሉ ስለመሆኑ ተገለጸም። የጠቅላይ ሚኒስትሩ ኢትዮጵያን የመምራት መንገድ ዜጎች እንዲቀጡ እያደረገ ነውም ተብሏል። እውቁ መጽሔት ዘ ኢኮኖሚስት የጎጃም ብራቃቱን የጅምላ ግድያ መነሻ አድርጎ ሰፋ ያለ ሐተታውን ይዞ ወጥቷል። እንቃኛለን ከንቲባ አዳነች አበበ በመሳሪያ ያልቻሉንን በሀኪሞች ሊያሳኩ ይሞክራሉ። ሐኪሞች ድሮ ሳትጠይቁ ለምን በእኛ ጊዜ ሲሉ ተሰምቷል። ደሞዛቸውን 50 ሺ ብር ብናደርገውም ነገሩ ተቃይሮ ነው የሚያድረው ሲሉም አክለዋል። የኢትዮጵያ የጤና ባለሙያዎች ማህበር ደግሞ በፈጠራ ክስ የታሰሩት በሙሉ እንዲፈቱ አስጠንቅቋል። ታደምጡታላችሁ። የኢሳያስ አፈወርቂ ጄኔራሎች ትጥቃችን አንድነታችን የሚል ስብሰባ እያደረጉ ነው። ሻዕቢያ የትግራይ ህዝብ ከኢትዮጵያ ወደ ኋላ እንዲቀር ተደርጓል፣ ኢትዮጵያም የመበታተን አደጋ ውስጥ ናት ብሏል። ሁለቱንም መረጃዎች እንመለከታለን። ወደ ትግራይ የሚያስገቡ መንገዶች የተዘጉት ከበላይ አካል በተሰጠ ትዕዛዝ ነው ሲሉ የጸጥታ አካላት ምላሽ ሰጡም። ብልጽግና ለትግራይ ህዝብ የሚጓጓዝ መሰረታዊ ሸቀጥ እንዳይገባ በአፋርም በአማራ ክልሎች በኩልም ከከለከለ ቀናት እየተቆጠሩ ነው። አሽከርካሪዎች ደግሞ አረቄና ቢራ ብቻ ይዛችሁ መሄድ ትችላላችሁ አሉን ሲሉ ተናግሯል። ሌላኛው መረጃችን ነው። ሐማስ አዲሱን የተኩስ ማቆም እቅድ ውድቅ አደረገም። በአሜሪካ በኩል የቀረበው ይህንን እቅድ እስራኤል መቀበሏ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ከንቲባ አዳነች አበቤ በመሳሪያ እያልቻሉንን በሀኪሞች ሊያሳኩ ይሞክራሉ ሐኪሞች ድሮ ሳትጠይቁ ለምን በእኛ ጊዜ ሲሉ ተናግሯል። ደሞዛችሁን ሀምሳ ሺ ብር ብናደርገውም ነገሩ ተቀያይሮ ነው የሚያድረው ሲሉም ተደምጧል። የኢትዮጵያ የጤና ባለሙያዎች ማህበር ደግሞ በፈጠራ ክስ የታሰሩት በሙሉ እንዲፈቱ አስጠንቅቋል። አገዛዙ የዳቦ ጥያቄ ብቻ በመጠየቃቸው ፖለቲካ የታርጋ ለጥፎ ሽብር ወዘት የሚል ክስም አዘጋጅቶ በርካታ ሙያተኞችን እንዳሰር ነው

እንቅስቃሴው ከተጀመረ ወዲህ ከ200 የሚልቁ ሙያተኞች መታሰራቸውን ገልጾ ነበርም። በርካቶች አሁንም ለሌሎች ሐኪሞች ድምፅ በመሆናቸው ወደ ወህኒ ቤት እንደተወረወሩም ይገኛሉ። ጥቁር አንበሳን ጨምሮ በትላልቅ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ደግሞ በአድማው ሳቢያ ሁኔታው ካቅማቸው በላይ በመሆኑም ከመጪው ሰኞ ጀምሮ ሙሉ በሙሉ እነርሱም ስራ ለማቆም ሊገደዱ ስለመሆኑ አስጠንቅቋል። የኢትዮጵያ ጤና ባለሙያዎች ማህበር ባወጣው መግለጫም ለጤና ባለሙያዎች ፍትሐዊና ሰላማዊ ጥያቄም እንደ ማህበር እውቅናና ድጋፍ በመስጠት መንግስት ተገቢውን ምላሽ እንዲሰጣቸው ቢጠየቅም እስካሁን ልባት አልተገኘም ብሏል። የኢትዮጵያ ሰብዓዊ መብቶች ኮሚሽን የጤና ባለሙያዎችን ከመንግስት ጋር አቀራርቦ ለማደራደር፣ ለማወያየት እያደረገ ያለው ጥረትን እውቅና እንደሚሰጠው የጠቀሰው ማህበሩ ጥረቱ ቀጥሎ ችግሮች ሰላማዊ መፍትሄ እንዲያገኙ እንሻለን ብሏል። በዚህም መሰረት በፈጠራ የወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በእስር ላይ የሚገኙ ጤና ባለሙያዎችና ሰራተኞች ያለምንም ቅድመ ሁኔታ ሙሉ በሙሉ ስሪፈቱ ይህ ተግባር ኢትዮጵያ አባል የሆነችበት የዓለም አቀፍ ሰራተኞች ድርጅት ለሰራተኞች በግልጽ የሰጠውን የመደራጀትና በጋራ ድርድር የማድረግ መብትን የሚጻረር ነውም ብሏል። በጤና ባለሙያዎች ላይ እየደረሱ ያለው ከስራ ማሰናበት ጥያቄ እየጠየቁ ያሉ ባለሙያዎችን ምክንያት ያደረገ አዲስ ቅጥር ማውጣት፣ ዛቻና ማስፈራሪያ በአስቸኳይ እንዲቆም ከሁሉም ሙያ ማህበራት፣ ከሲቪል ማህበረሰብ አባላት፣ ከመንግስት የስራ ኃላፊዎች የተውጣጣ የድርድር አፈጻጸሙን የሚከታተል ኮሚቴ ተዋቅሮ ወደ ስራ እንዲገባም፣ እንደዚሁም የጤና ባለሙያዎች ለዘመናት ሲያነሷቸው የቆዩ ጥያቄዎች በውይይትና በድርድር እንዲፈቱ ስንል በአጽንኦት እናሳስባለን ሲልም አሳውቋል። ከሰሞኑ በዳቦ ፋንታ ፋውንቴን ያስጎበኟቸው የህክምና ሰዎችን የሰበሰቡት ከንቲባ አዳነች አቤቤ ግን ሐኪሞች የፖለቲካ መጠቀሚያ እየሆናችሁ ነው፣ በመሳሪያ ያልቻሉን በእናንተ መጡ፣ ድሮ ሳታነሱ በእኛ ጊዜ ጥያቄ ያነሳችሁ፣ አምሳሺ ብር ደሞዝ ቢሆንላችሁም ለውጥ አይመጣም፣ ስንዴ እያመረትን ነው፣ ታገሱ፣ አሁኑን የሚፈታ ጥያቄ የለም፣ ወዘት የሚሉ ጉዳዮችን ነው ያነሱት። ሐኪሞች ደሞዝ አምሳ ሺህ ተደረገ የሚባል ነገር ቢነገር በእርግጠኝነት እያንዳንዱ ነገር አፕ ኤንድ ዳውን ተቃይሮ ነው የሚያድረው ከቤት ክራያችሁ ጀምሮ ማለት ነው። እናንተን መጠቀሚያ ማድረግ ተገቢ አይደለም። የእናንተ አሁን ጥያቄ ቢመለስ ሌላ ነው የሚፈለገው። ማንን ሆድ እናስብሰው ነው የሚፈለገው? እና ቅድም በመሳሪያ ተጀምሮ የነበረው አልሳካ ሲል ማን ነው እስኪ ጥያቄ ያለው እና የከፋው እንዴት አድርገን እንጠቀምበት የሚለውን መስመር ውስጥ አትግቡ። የትኛው ችግር ነው ድንገት የተፈጠረው? እስኪ ንገሩን ዛሬ ታዲያ እኛስ እንዴት አድርግን በአንድ ጊዜ እንመለስ። ከጥንት ጀምሮ ከድሮ ጀምሮ ያልተሰራበትን ከንቲባዋ ለሁለት አስርት ዓመታት በትምህርት ያሳለፉትን እየተመራመሩ ሐኪሞችን ተራክቲቪስት አክቲቪስትና ካድሬ የሚጠመዝዛቸው ለፖለቲካ መጠቀም ያለመሆን የተዘጋጀ ዝቅተኛ ንቃተ ህሊና ያላቸው በሚል ያቀረቡት ማብራሪያ እንዳለ ሆኖ ከሰባት ዓመታት በፊት በነበረው ስርዓት ሳትጠይቁ ምን ነው እኛ ጋ ያሉት ግን ትኩረትን የሚስብ ነው። የሐኪሞቹ ገቢ ያኔም አሁንም ተቀራራቢ ሆኖ በቀጠለበት የእርሳቸው ብልጽግና ኑሮውን ከሰባት ዓመታት በፊት ከነበረው በስንት እጥፍ አስወደደም? የአንዲትን ዳቦ ዋጋ ስንት አደረሰ? የሚል ጥያቄ ግን አልቀረበላቸውም? የአብይ አህመድ ጄኔራሎች ሰራዊቱ ደክሞታል እያሉ ስለመሆኑ ተገለጸም። የጠቅላይ ሚኒስትሩ ኢትዮጵያን የመምራት መንገድ ዜጎችን እንዲቀጡ እያደረገ ነውም ተብሏል። እውቁ መጽሄት ዘ ኢኮኖሚስት የጎጃም ብራቃቱን ጅምላ ግድያ መነሻ አድርጎ ሰፋ ያለ ሐተታውን ይዞም ወጥቷል። ይህ አለም አቀፍ ተነባቢ መጽሄት የጅምላ ጭፍጨፋው ስለ አብይ አህመዷ ኢትዮጵያ ምን ይነግረናል በሚል አርዕስት ነው ዘገባውን ይዞ የወጣው። ከሁለት ወራት በፊት መጋቢት 22 በአማራ ክልል ጎጃም ብራቃት በተሰኘች ከተማ የሆነውን አሳዛኝ ክስተት በማስታወስ ምነው መጽሄቱ ዘገባውን የሚጀምረው። በአካባቢው ከታጣቂ ኃይሎች ጋር ለአምስት ሰዓታት ውጊያ ያደረጉት የመንግስት ወታደሮች ከተማዋን ተቆጣጠሩም። አራትና ስድስት የሆኑ በየቤቱም እየዞሩ ነዋሪዎችን ማስወጣትና መሰብሰብ ጀመሩም። ከዛም በየስፍራው ረሸኗቸው ይላል መጽሄቱ። አንድ የአይንማኝ አራት ሴቶችን አራት ወታደሮች አንበርክከው ከኋላቸው መናኸሪያ አካባቢ ሲገድሏቸው መመልከቱን ይገልጻል። የአይንማኙ ፊጣ ሚካኤል ቤተ ክርስቲያን አካባቢ ቄስ በወታደር ሲረሸኑ አይቷል። ሌላ የአይንማኝ ደግሞ በዛቸው ሁለት ተገድለው በየስፍራው የወደቁ የአምሳ ስድስት የከተማዋ ኗሪዎችን አስከሬን ቆጥረናል እያለም ይቀጥላል። ከመከላከያ በኩል ይህንን ጥቃት በተመለከተ ምላሽ ለመስጠት ፈቃደኛ አልሆነም ያለው ዘ ኢኮኖሚስት ነገር ግን ይህ የብርቃቱ ሁነት በኢትዮጵያ ከትግራይ ክልሉ ጦርነት በኋላ በአማራ ክልል የሚቀጥለው የዜጎች ሰቆቃ አንድ ማሳያ ነው ሲል አብራርቷል። የፋኖ አመራሩ አስረስ ማረ ዳምጤ ግን ምላሽ እንደሰጡት ያብራራል። አብይ አህመድ በአማራ ክልል ሰራዊቱን እንዲያግዙለት የክልሉ ሚሊሻዎችን ጭምር በማሰልጠን በፋኖ ኃይሎች ላይ ማሰማራታቸውን አንስቶ ለፋኖ አመራሩ ጥያቄ አንስቷል። እንዲያም ሆኖ በመደበኛ ወታደርና በእነዚህ የክልሉ የጸጥታ ኃይሎች መካከል ያለው መተማመን ዝቅተኛ ስለመሆኑም ያነሳል። የፋኖ አመራሩን በርካቶች ከመንግስት እየከዱ ፋኖን እየተቀላቀሉ ስለመሆኑ ነው ያስረዱት። በማሳያነት ሲያነሱም በብራቃት ያ ጭፍጨፋ የተፈጸመለት የክልሉ አድማ ብተን አባላት ከመከላከያ ጋር መዋጋታቸውን በማስታወስ ነው የመንግስት ወታደሮች በታጣቂ ኃይሎች የሚደርስ የሚደርስባቸውን ጥቃት በቀል ሰላማዊ ነዋሪዎችን በጅምላ ሲገድሉ ብራቃት የመጀመሩ አይደለችም። ይልናም ባሳለፍነው ዓመትም በመራዊ በተመሳሳይ መልኩ ሰዎች የጥቃት ሰለባ ሆነዋል ሲልም መጽሔቱ ዘግቧል። ከዛ አስቀድሞ በነበረው የትግራይ ጦርነትም በቦራ ሰባ በላይ ነዋሪዎች የተገደሉበትን በማህበረ ዴጎ ሰው ተገድሎ ወደ ገደል ሲጣል በቪዲዮ ጭምር የታየበትን ሁነት እያነሳም የኢትዮጵያ ነባራዊ ሁኔታ ተንትኗል። አብይ አህመድ በራሳቸው መንገድ ኢትዮጵያን ለመግዛት በሚያደርጉ ጥረት ሰላማዊ ዜጎች እየተቀጡ ነው ሲል አንስቷል። ጠቅላይ ሚኒስትሩ ከፈረንጆቹ 2019 ጀምሮ ሰራዊቱን በየአካባቢው የሚዋጋ ኃይል እንዳደረጉት ጠቅሶ አንዳንድ ጄኔራሎቻቸው ግን በአደባባይ ወጥተው ሰራዊቱ ደክሞታል በሚል እየጠየቁ ስለመሆኑም አብራርቷል። አብይ አህመድ ችግሩን ለመፍታት በወጉ ያልሰለጠኑ ሚሊሻዎችን ለማሰማራት ጥረዋል ያለው መጽሄቱ፣ ነገር ግን ይህ የጀርባ ጉዳት ይዞ መጥቷል ይላል። ለምሳሌ በትግራዊ ጦርነት ወቅት ከጎኑ የነበሩ የፋኖ ታጣ ጋር አሁን ጠላትነት ውስጥ ገብተዋል እያለም ያብራራል። ጠቅላይ ሚኒስትሩ የራሳቸውን ሚሊሻዎችን በአመዛኙ እየተጠቀሙ ያሉት በኦሮሚያ ክልል የኦሮሞ ነጻነት ሰራዊትን ለመዋጋት ነው በማለትም ጠቅሷል። በዚህ ሂደት ውስጥ እገታ፣ ዘረፋና ግድያ የሚፈጽሙ ኃይሎች መሰማራትን አንስቶ ጠቅላይ ሚኒስትሩ እንዲ ያለው ሁነት ጠላቶች የሚሏቸውን አካላት ዋጋ ለማሳጣትና እንዲከፋፈሉ ለማድረግ እየተጠቀሙበት ስለመሆኑም ጠቅሶ ይህ የእሳቸውን ስልጣን ሊያጠናክረው የሚችል እንደሆነ ያምናል ሉ ሲልም ጽፏል። ነገር ግን ኢትዮጵያን እየሸረሸረ ያለ ሂደት ነው ለአብይ ስልጣንም አደጋ የመሆን አቅም አለው ሲል አስቀምጡም። አብይ ይህንን ዘዴያቸውን እየተገበሩ ኢትዮጵያውያን ደግሞ ዋጋ እየከፈሉ ቀጥሏል ሲልም ነው ዘኢኮኖሚስት ያሰፈረው። የኢሳያስ አፈወርቂ ጄኔራሎች ትጥቃችን አንድነታችን የሚል ስብሰባን እያደረጉ ነው። ሻዕቢያ የትግራይ ህዝብ ከኢትዮጵያ ወደ ኋላ እንዲቀር ተደርጓል ኢትዮጵያም የመበታተን አደጋ ውስጥ ናት ብሏል። የኤርትራ 34ኛ ዓመት የነጻነት በዓል ኢሳያስ አፈወርቄን ጨምሮም የሻዕቢያ ሰዎች ስለ ኢትዮጵያ ብዙ የተናገሩበትና እየተነገረበት መግለጫዎችም እየወጡበት የቀጠለ ሆኗል። ኢሳያስ ኢትዮጵያውያን ብልጽግናን እየታገሉ ነው ሲሉ ተሰምተውም ነበር። አሁን ደግሞ ሻባይት ኢትዮጵያን በተመለከተ ሰፋ ያለ መግለጫውን ይዞ ወጥቷል። በማስታወቂያ ሚኒስትሩና በትምህርት ሚኒስትሩ በኩል የተሰራጨው ይህ መረጃ ኢትዮጵያ የመበታተን አደጋ ላይ ምክንያት ሲል ይገልጻል። ከአጼ ምኒልክ ጀምሮ የኢትዮጵያ መንግስታትን ታሪክ የሚዘረዝረው ሻዕቢያ በተለይ ግን በዚህ የብልጽግናው ዘመን ከባድ ትርምስ ውስጥ ትገኛለች ሲል ገልጿል። የፕሬዝደንት ኢሳያስ አፈወርቂ የስቴዲየም ንግግር ለመደገፍ በወጣው በዚህ ሀተታ ላይ ኢትዮጵያ ካላት ጅኦ ፖለቲካ የጠቀሜታም የህዝብ ብዛትና ተጽዕኖ የተነሳም በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር አልነበረውም፣ ግን አሁን መስቀለኛ መንገድ ላይ ናት ይላል። የትግራይ ጉዳይን በማንሳት ይቀጥላል ሻዕቢያ ብልጽ ብልጽግና ጋብዞ የገብች የተዋጋውበት ነው የሚለው የሁለት ዓመቱ ጦርነት ነው አስታውሶም፣ የትግራይ ህዝብ በተካሄደው ከባድ ጦርነት ሳቢያም ከኢትዮጵያዊነቱና ኢትዮጵያ ወደ ኋላ እንዲገፋ ተደርጎ የኢትዮጵያ አካል መሆን ነው ወይንስ በሌላ መንገድ በሚል ሰላምና ደህንነትን ለማግኘት እንደናፈቀ ነው ሲል ይገልጻል። በአማራ ክልል ህዝቡ በመንግስቱ ላይ እምነት አቶ ሰብአዊ መብቱንና ክብሩን ለማስከበር ትግል እያካሄደ ነው ሲል ያክላል። ሻዕቢያ አስከትሎ ያነሳው ከሰሞኑ የኦሮሞ ህዝብን የማይወክለው። ኦሮሞ ማስተሳሰብ ማለቱን ተከትሎ ውዝግብ ከተነሳበት ኦሮሚያ ጋር የተያያዘው ሲሆን ብልጽግና በዚህ ክልልም ጥይት መተኮስ አላቆመም ሲል አስቀምጧል። የብልጽግናው መንግስት በዚህ ሁሉ ሁኔታ በዋና ከተማዋ አዲስ አበባ ብቻ ተወስኖ ለኢትዮጵያ የውስጥ ችግሮች እንግዳ መስሎ በህገ መንግስቱ ስም እየዘፈነ ያለውን ችግር እንዳላየ ማየትን መርጧል ይላል። በእርግጥ የአብይ መንግስት በኢትዮጵያ ያለውን የፖለቲካና የጸጥታ ችግር ለመፍታት ብስለትና ብቃት ያለው አይደለም ሲልም ይቀጥላል። የኢትዮጵያ ሁኔታ ለኢትዮጵያውያን ብቻ ሳይሆን ለቀጠናውም ስጋት ነው። እናም ኢትዮጵያውያን በመንግስታቸው ጅልነት ሀገራቸውን ላለማጣት እየታገሉ ስለመሆኑም ያብራራል። ከዚህ በፊት የራሷ አሮባት የሚል ምላሽ ይሰጥ የነበረው ብልጽግና ከሰሞኑ ግን ለቀድሞ የጦርነት አጋሩ ሻዕቢያን በተመለከተ የተሰጠው ምላሽ እንካ ሰላንቲያ ውስጥ አንገባም የሚል እንደሆነ የሚታወስ ነው። ይህ በእንዲህ እንዳለ የሻዕቢያ ጄኔራሎች ስብሰባዎችን እያደረጉ ናቸው። መስመርና ድርእና አንድነታችን ትጥቃችን የሚል አርእስት የተሰጣቸው ስብሰባዎችን ከመሩት ውስጥ ደግሞም ከኢትዮጵያ ጄኔራሎች አበባው ታደሰና መሐመድ ተሰማ ጋር ሆነው ስለ ሁለቱ ሀገራት ጦር የጥፋት ዘመቻ ማብራሪያ ሲሰጡ ተሰምተው የነበሩት ብርጋዴል ጄኔራል ኢዮፍ ሳይ ሀሊባ ይገኙበታል የኤርትራ መከላከያ ሰራዊት የዕዝ አዛዦች በሁሉም የኤርትራ ግዛቶች የሰራዊት አመራሮች የሚኒስትር መስሪያ ቤት ኃላፊዎች የቀድሞ ተዋጊዎች ና የብሔራዊ ደህንነት ተወካዮች እንደዚሁም ሌሎች የህግ ደፍሶዎች በተገኙበት በሁሉም የኤርትራ ግዛቶች ውይይቶችን በተከታታይ እያካሄዱ ናቸው የኤርትራ ማስታወቂያ ሚኒስቴር ባጋራው መረጃ መሰረትም የኤርትራ መከላከያ ሰራዊት ምዕራብ ዕዝ አዛዥ ጀኔራል ኢዮ ፍሳይም በባሬንቱ ንዑስ ዞን ስብሰባውን መርቷል ኤርትራ ህዝብ በሻዕቢያ መሪነት ድል በመቀዳጀቱ ነጻነቱና ሀገራዊ ሉዓላዊነቱን በማረጋገጥ ውስብስብና አድካሚ ደረጃዎች ውስጥ እያለፈም የውስጥና የውጭ ጠላቶችንም አክሽፏል ሲሉ ተሰምቷል። ቀጣዩ ወጣት ያለበትን ኃላፊነት ሲያብራሩም ተደምጧል። ወደ ትግራይ ክልል የሚያስገቡ መንገዶች የተዘጉት ከበላይ አካል በተሰጠ ትዕዛዝ ነው ሲሉ የጸጥታ አካላት ምላሽ ሰጡም። ብልጽግና ለትግራይ ህዝብ የሚጓጓዝ መሰረታዊ ሸቀጥ እንዳይገባ በአፋርም በአማራም ክልሎች በኩል ከከለከለ ቀናት እየተቆጠሩ ነው። አሽከርካሪዎች ደግሞ አረቄና ቢራ ብቻ ይዛችሁ መሄድ ትችላላችሁ አሉን ሲሉ ተናግሯል። ባለፉት ቀናት ወደ ትግራይ ክልል የሚበላሹ እለታዊ ፍጆታዎችን ጭነው የሚጓዙ አሽከርካሪዎችን አገዛዙ መከልከሉን በተመለከተ በተቀጣታይ መዘገባችን ይታወሳል። በአፋር በኩል የተጣለው ክልከላ የጀመረው ባሳለፍነው ሰኞ ጀምሮ ሲሆን ከማግስቱ ማክሰኞ ግንቦት 19 ጀምሮ ደግሞ በአማራ ክልል በኩልም ወደ ትግራይ በሚወስደው መስመር ላይ እገዳ መጣሉን የትግራይ ጊዜያዊ አስተዳደር ገልጿል። ካሪዎቹ በበኩላቸው በአፋር ክልል እንዲቆሙ ከተደረጉ ሰባተኛ ቀናቸውን እንዳስቆጠሩ አስረድተው ከበላይ ትዕዛዝ በሚል ያነጋገሯቸው በስፍራዎች የሚገኙ የጸጥታ አካላት እንደመለሱላቸውና ወደ ትግራይ እንዳይገቡ መከልከላቸውን ከመናገር ውጭ ግን ምክንያቱን እነርሱ እንደማያውቁ ገልጿል። ምንድን ነው ችግሩ? ምንድ ነው ምክንያቱ? ስንላቸው ደግሞ ያው ከላይ የመጣ ትዕዛዝ ነው ነው ያለኝ መልሳቸው። እና ከዛ በኋላ የተወሰነ ሰዓት አስቆይቶ ነበር። ከዛ ወደ ደቀቁን እንደገና ደግሞ ሰርዶ ያዙን። ሰርዶ ሲይዙን እዛም በቃ ምንም ከላይ የመጣ ትዕዛዝ ነው፣ ፌዴራል ፖሊስ ነው የያዘን። ከዛ ምንድን ነው ምን አጥፍተን ነው? ወይ ፍተሻ ካለ ተትሽን ህጋዊ ንብረት ነው የጫነው ነው ስንላቸው፣ በቃ ከላይ የመጣ ከፌዴራል የመጣ ትዕዛዝ ነው ምናምን። ሰኞ፣ ማክሰኞ፣ ሮብ፣ ሀሙስ ከዛሬ ጠፍ ምንም መስክ የለም በላይ በተሰጠን ትዕዛዝ ነው ያስቆምናችሁ የሚሉት ምንም እንደሆነ አይታወቅም። ለመቀሌ አያልፍም ተብሎ መኪናው እየተራገፈ ነው። እዚህ አፕል የጫነ መኪና ነው። አረቄና ቢራ ብቻ ነው የሚያልፈው ተብሎ ይኸው የሁሉ መኪና ቆመዋል። ከዛ ዝሮን በወልዲያ ለመምጣቱን ሞክረን ነበር በወልዲያ ስንሞክር በወልዲያውን ዝግ ያለን ከሰኞ ጀምሮ እስካሁን ተዘግተን ያለን እኛ ለኬላው ያለውን ለፌደራል ፖሊስ ያለ አነጋግረናል ቁሙ ነው እንጂ ሌላ ነገር ምንም ነገር የለው በቃ መፍትሄ ምንም ነገር የለም ከዛ ወደ ወልዲያ ተመልሰን ደግሞ ወልዲያ ክፍት ነበር ምናምን የሚል ኢንፎርሜሽን ነበረን በዛ ስንመጣም በዛ ተዘጋ እና አሁን በጣም የሚበላሽ አትክልት ሸቀጣ ሸቀጥ ሩዝ እና ዝናብን መቆጥም ስላለበት በጣም ሀይለኛ በጣም መበላሽ ጀምረዋል እንግዲህ ወደ አንድ ሳምንት ሊያደርግ ነው ከአንድ ወር በፊት በአፋር በኩል ምክንያቱ ባልታወቀ ሁኔታም ዱቄት ማለፍ አይችልም የሚል ክልከላ አጋጥሞናል፣ የሚሉት አሽከርካሪዎቹ በአሁኑ ወቅትም ዱቄትና ስንዴ ሳይቀር በወልዲያ በኩል ነው የሚያልፈው ብለዋል። ክልከላው በትግራይ ክልል ነዋሪዎች ላይ ስጋትን ያጫረ ሲሆን የሸቀጦች ዋጋ ንረት እንዳያመጣም ፍርሃት ነዋሪዎቹ አድሮባቸዋል። ክልሉን አንዴ ነዳጅ ሌላ ጊዜ ደግሞ የትራንስፖርት እቀባዎችን በመጣል አሁን ደግሞ የዕለት ፍጆታ በማገድ ጭምር ህዝቡ በጭንቀት እንዲኖር ያደረገው አገዛዙ ጉዳዩ ላይ የሚሰጠው ምላሽ ግን የለም። የትግራይ ክልል ጊዜያዊ አስተዳደር ደብዳቤ መጽሐፉን ገልጾ ተሽከርካሪዎቹ የታገዱት በፌደራል ፖሊስ አማካኝነት ስለመሆኑ ማወቁንም አሳውቋል። የፌደራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ደግሞ ይህንን በተመለከተ ጥያቄ ባይቀርብላቸውም አሁን ሀገሩ ሰላም ነው ሲሉ ተሰምተዋል። የአጠቃላይ ሀገራችን የጸጥታ ሁኔታ በከፍተኛ ደረጃ ተሻሽሏል። ሐማስ አዲሱን የተኩስ አቁም እቅድ ውድቅ አደረገ። በአሜሪካ በኩል የቀረበውን የጋዛ የተኩስ አቁም እቅድ ደግሞ እስራኤል ተቀብሏለች። አንድ ከፍተኛ የሐማስ ባለስልጣን አሜሪካ ያቀረበችውን አዲሱን የጋዛውን የተኩስ አቁምና የታጋቾችን የመልቀቅ ስምምነት የፍልስጤሙ ታጣቂ ቡድን እንደማይቀበል ተናግሯል። ዋይት ሃውስ ትናንት እንዳሳወቀው ከሆነ እስራኤል የአሜሪካ ልዩ መልክተኛ ያቀረቡትን ተቀብላለች፣ ከሐማስ መደበኛ ምላሽ እየጠበቀች ነው። የእስራኤል መገናኛ ብዙሃን የእስራኤል ባለስልጣናትን ጠቅሶ እንደዘገቡት ከሆነም ሐማስ ለ60 ቀናት የሚቆይ የተኩስ አቁም ስምምነትና በእስራኤል እስር ቤቶች የሚገኙ ፍልስጤማውያንን ለመፍታት በሁለት ደረጃም አስር በህይወት ያሉት ታጋቾችን እናም የ18 ሟቾችን አስክሬን አሳልፎ እንደሚሰጥ ገልጿል። የሐማስ ባለስልጣን ግን ሀሳቡ ጦርነትን ማቆምን ጨምሮ ዋና ዋና ፍላጎቶችን እንደማያሟላና በጊዜው ምላሽ እንደሚሰጥበት ተናግሯል። የእስራኤል መንግስት የሰጡ አስተያየት ባይኖርም ጠቅላይ ሚኒስትር ቤንያሚን ነትንያሁ የአሜሪካ ልዩ መልእክተኛ እቅድ መቀበላቸውን ሐሙስ ዕለት ልታገቱ ቤተሰቦቻቸው መናገራቸው ተዘግቧል። እስራኤል በጋዛ ላይ አጠቃላይ ገዳን የጣለች ሲሆን አሜሪካ ኳታርና ግብፅ አደራዳሪነት የተፈራረሙት የሁለቱ ወር የተኩስ አቁም ስምምነት መፍረሱን ተከትሎ በሐማስ ላይ ወታደራዊ ወረሯን በመጋቤት መጀመሪያ ቀጥላለች። እስራኤል ሐማስ እስካሁን በስር ላይ የሚገኙትን 58 አጋቾችን እንዲፈታ ጫና ማድረግ እንደምትፈልግ ተናግራለች። ከነዛ ውስጥ ቢያንስ ያ ያክሉ በህይወት አሉ ተብሎ ይታመናል። ከሁለት ሳምንት ገደማ በፊት የእስራኤል ጦር ሰራዊት የተስፋፋ ጥቃትን የጀመረ ሲሆን ኔታንያሁም ሰራዊቱ የጋዛን ሁሉንም አካባቢ ይቆጣጠራል ሲሉ ተናግሯል። በማግስቱ እስራኤል ጋዛ ላይ ጥለው የነበረው ገዳን በማለዘብ ረሃብን ለመከላከል መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እንደምትፈቅድም ተናግሯል። በጋዛ ባለፉት አስር ሳምንታት ውስጥ ወደ አራት ሺ የሚጠጉ ሰዎች መገደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አሳውቋል። የተባበሩት መንግስታት ድርጅት ሌላ 600ሺ ሰዎች በእስራኤል የመሬት ላይ ዘመቻና ትእዛዝ እንደገና ተፈናቅለዋል ብሏል። በተባበሩት መንግስታት የሚደገፈው አይፒሲ ዘገባም በመጪዎቹ ወራት ወደ 500ሺ የሚጠጉ ሰዎች አስከፊ የሆነም የረሃብ አደጋ እንደሚገጥማቸው አስጠንቅቋል። የተወደዳችው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።